የማይታወቅብሽ ይመስልሻል አይደል? እና እዚህ ድረስ ጠርተሽ አስመጣሽኝ። እንዴት በጠረረ ፀሐይ ሰው ባለበት እዚህ ጋር ቀርጭሽ ልገኝ ነው? የእኔ ፍላጎትማ ሁሉንም ነገር ለሕዝብ ተናግሮ አደባባይ ላይ መስቀል ነበር፣ ግን ደግሞ እንዳሰቃይሽኝ ሳጠቅምኝ እንድትሞች አልፈልግም። አሁን ወደዚህ የመጣዎሽ ጽዮን አንቺን አይታሽ እንዳታስታውስ ነው ማለት። አንቺም ጽዮን እንድታስታውስ አትፈልጊም እንዴ? ከምታስቢ በላይ ጽዮን እንድታስታውስ ፈልጋለሁ፣ ግን አስቢው ሲሆን ሁሉን ነገር አስታውሳ ብትናገር አንቺ እዚህ ቤት ውስጥ ለደቂቃ እንኳን መቀመጥ የምትችይ ይመስልሻል? ትታሰሪያለሽ። ባትታሰሪ እንኳን ከዚህ ቤት ትባረሪያለሽ። ከአንቺ በሰው ቤት እንደ ስታስፈራሪ ትንሽ እኮ ነው ተፍሪ። እናንተ እዚህ ቤት ያላችሁ ሰዎች ግን በሰው ንብረት አሳሽ ነይ ስትሉ ትንሽ እኮ ነው ተፍሪ። እንዴ! እንዴ! በቃ በግድ ኮ ነው እየኖራችሁ ያላችሁት። እንዴ! አፍሽ ቢያርፍ ጥሩ ነው። ካልሆነ ግን አንቺ ላይ ክስ እንዲመሰረት አድርጋለሁ። እስኪ አስቢው፣ ሁለት ማንነት እንዳለሽ ለፖሊሶች ብናገር ያ ማንነትሽን ሲያጣሩ ሌላው ቢቀር በሁለት ስም ሁለት ማንነት እንዳለች ተናግሬ ወንጀልሽን ሽን በራሳቸው መንገድ እንዲያውቁ ማድረግ አይቀተኝ እንዴ ማለት አንቺ ምንድን ነው ተወሪው? እንዴ ይህን የሰማሹ ገዛች ማትረብ አገነት ነው አይደል? እሷን እዚህ ውስጥ አታስገቢያት። ሌላው አጎቴ ወደ ሀገር ቤት የማይገባው በአንቺ ምክንያት እንደሆነ ነግሮኛል። ፍጅ ቢፈልግ እንኳን አንቺ አልፈልግም ብለሽዋል። እስኪ አስቢው ከጨውን አጎት ጋር ያለሽን ግንኙነት ነው ነግረው አንቺ ፍቃደኛ እስከምትሆኝ ድረስ የሚጠብቅሽ ይመስልሻል? አንቺ እንዴት ሙሉ ልታቢቻልሽ። እሺ ቆይ ማን የነገርሽ? ስሚ ከዚህ በላይ ስለ አንቺ ብዙ ነገር አውቃለሁ። ስለዚህ እኔ መቃወምና መጥፎ ነገሮችን ማድረግ ልታቆም ይሻልሻል። እሺ ቋሉ ገን ምንድን የምትፈልጊው? ከዚህ በኋላ አይንና ጆሮ እንድትሆኝ ይፈልጋሉ። ሴቶቹ ጋር ስትሄጂ፣ ሴቶቹን ወደ ጭፈራ ቤት ሲሄዱ የተከታተልሽ በድብቅ እየቀረች ለኔ ታመጭልኛለሽ ሱማ የሆነ እንዴ ምናልባት ብያዝሽ፣ እሱን ና አይመለከተኝም ትንሽ የማትታይ ካሜራ ሰጥሻለሁ። በእሱ እየቀረጽሽ ለኔ ታመጪልኛለሽ ማለት ነው። የት እንደሆኑ በዛው አውቃለሁ ማለት ነው ኮ አንቺ ከማን ጋር ነው እየሰራሽ ያለሽ? ከጀርባሽ ያለው ሱማን ነው። ስለ እሱ አይመለከትሽም። ይልቅ የምነግርሽ ነገር አርፈሽ ክፍልሽ ብትቀመጭ ይሻልሻል። ጽዮን አስታውሳ ለገነት ወይም ለናታን አንድ ነገር ብትናገር ያልቅልሻል። እኔ ራሱ በፍጭ ብላስትልሻ አልችልም ምናልባት ልጅ ጨዋወቱ እኮ መሽቶባቸው ሊሆን ይችላል። እኔ ግን ውስጤ እንደዛ አይነግረኝም። ልቤ ላይ የሆነ የመታፈን አይነት ስሜት እየተሰማኝ ነው። ቆይ ለምንድን ነው ይሄን ያክል የተረበሽው? ሊጎዳ የሚችል ሰው አለ እንዴ? ማለት ቤዛ ነበረች። እሷ ደግሞ አንቺን እንጂ እሱን የመጉዳት ሀሳብ የላትም። አይደል ታዲያ ለምን ስልክ አይነሳም? ደና ቢሆን ኖሮ ደውሎ ወይም በኋላ እደውልልሻለሁ። ብቻ የሆነ ነገር የላይ ነበር። ቆይ ለምንድን ነው ለምንጠይቃችሁ ጥያቄ መልስ የማትሰጡት? ብንነግራትም መረስታለች፣ በከንቱ ነው የምንለፈው ብላችሁ ነው አይደል? ከእንጂ ልጄ እንዴ አይታስውምስገ አነስታ ናታን ወይዬ እኔ ናታን ምንድን ነው የሆንከው? እኔ እኮ በጣም ተጨናኩ ደህና ነኝ ምን እንደሆንኩ አላስታውስም ራሴን ባዶ ክፍል ውስጥ ወድቄ ነው ያገኘሁት አውጤው ነበር ውስጥ የሆነ ነገር እንደሆንክ ነግሮኝ ነበር አውቀን አይደል ደህና ነኝ አልከኝ ወንድም የሆነው ነገር አለ እንዴ ንገረኝ ምንድን ነው ያለሽ

ያዩ ማይራብ አናተ እንዴት እየሆነ ነው? እስካሁን እንደተጋደመ ነው ወይስ ነቅቷል? ወጥቶ ሄዷል። አሁን ወደ ሰፈሩ የሚያደርስበት ኮርጋ ደርሷል። በጣም ጥሩ። እርግጠኛ ነኝ ምንም የሚያስታውሰው ነገር ስለሌለ ከራሱ ጋር በጥያቄ ተጠምዷል። እስከ ዛሬ ትክክለኛ ያፌት ማን እንደሆነ እንደማያውቀው አልገባውም። የያፌትን መቼ ማንም ቢሆን ማወቅ አይችልም። እሱንም እኔ ራሴ ካልፈቀድኩ በቃ ከአንተ ጋር ምታለፍ ምን ያህል ዋጋ እንደሚያስከፍል አልገባቸው። ከዛ ሲወጣ ግን ሁኔታው እንዴት ነበር? ስትወጡ በሩን ከፍታችሁለት ነው አደል የወጣችሁት? አዎ፣ ነገ ሲነጋ ምንም የሚያጠራጠር ነገር እንዳያጠራተ በሩ ከፍተለት ነው የወጣ ነው። እሱ ሲወጣ በጣም ግራ ተጋብቶ ነበር። እንዴት እዛ ቦታ ላይ እንደተገኘ ራሱ የጠየቀ ይመስለኛል። ትቦ ግራ ይጋባ። ገና ከዚህ በኋላ ብዙ ግራ የሚያገቡት ነገሮች ይኖራሉ። በል ደህና እደር፣ ነገ ብዙ የመጨረሳቸው ስራዎች ስላሉ

ደህና ነህ የኔ ናታን፣ ምንድን ነው የሆንከው? እኔ ምንም አላስተውስም ብቻ የሆነ ሰው እንደቀጠረኝ እና የቀጠረኝ ቦታ መገኘት የብቻ ነው ትዝሜ። ከዛ የሆነው ፎቅ ላይ ባዶ ክፍል ውስጥ ነው እራሴ ነው ያገኘሁት። እዚህ አካባቢ ብቻ የሆነ የሚያቃጥል ስሜት ይሰማኛል። እስኪ እዚህ ጋር እኮ በሆነ ነገር ተወቅተዋል። የመርፌ ምልክት አለው። መርፌ ወይ ካልሆነ ሆስፒታል እንሂድ እንዴ። ደግሞ ውስጥ የሆን ነገር ከተውበት፣ እንዳይሆን። ግን እኮ ምንም የሚሰማኝ ስሜት የለም። ካላስቸገርኳችሁ ክፍሌ ልግባ፣ ና ምን እንደተፈጠረ ለማስታወስ ልሞክር። አይ ብቻንም መሆን የለብም። የሰጡ መድኃኒት የሚገድል ወይም ደግሞ ከግኑስ የሚያስፈልገው ቢሆንስ? አይ ችግር የለው፣ ካስፈለጋችሁኝ እኔ እጠራችኋለሁ። ነው አሁን እያስጨነቀኝ ያለው ነገር መርፌ መወጋቴ ሳይሆን ለምን ያዙኝ ለምንስ በሩን ከፍተውልኝ ጥለውኝ ሄዱ? ነው በቃ ደህና ደሩ። ቆይ ሕይወታችን ውስጥ ምንድን ነው እየተካሄደ ያለው? እንዴ፣ በየቀኑ አዳዲስ መርዶ። ቤታችን ውስጥ እኮ ሰላም ጠፋ። ወይ ካልሆነ እዚሁ ዶክተር ንጥራ እንዴ! ብር ከሰጠናቸው እኮ ይመጡልናል። ቆይ የደብቃችሁኝ ነገር አለ አይደለ? ማነው ቆይ በዚህ ልክ ሊያጠፋን የሚፈልገው ጠላት? ቆይ ለምንድን የማትነግሩኝ? ጢ እኛ የተከበብነው በጣም ባስመሳይ ሰዎች ነው። አንጅራውስ፣ መጠንቀቅ አለብሽ። ሁሉም ሰው ጠላታችን ነው